ይህች ሜዳ ልማት ሜዳ የምትባልና በአርባ ምንጭ ከተማ ዝነኛ የሆኑ ወጣቶችን ኮትኩታ ለክብር ያበቃች ታሪካዊ ሜዳ ናት። በሜዳዋ ብዙ ተስፋዎች ተጸንሰውና ተወልደው ለማረግ በቅተውበታል። ታዳጊው አለልኝ አዘነም በጨቅላ ዕድሜው ከጨርቅ ኳስ አንስቶ የተጫወተባት በፕሮጀክት አቅፎ ዘመናዊ እግር ኳስን ያጠናባት በኋላም ለአርባ ምንጭ ከነማ ለጋሞ ጨንቻም ለዋሳ ከነማ ከዚያም አልፎ ለብሔራዊ ቡድን እንዲመረጥና የሀገራችን ከፍተኛ ተከፋይ እንዲሆን ያስቻለች ታሪካዊ ሜዳ ናት። በልማት ሜዳ የልጅ እግሮቹ ሌት ከቀን እየሮጡ በልጅነት ምናቡ የሩቅ ሕልሙን እየተመለከተም ከአብሮ አደጎቹ ልቆ ከባሕር ዳር ከነማ አልፎ ከልጅነቱ ጀምሮ ሲመኝ የነበረውን ሀገሩን አገሩን በእግር ኳስ እንድትጠራ የሚያደርግበትን ዕድል አገኘና አለልኝ ለብሔራዊ ቡድን ተመረጠም። ሕልሙ እንዲህ ባጭር ተቀጭቶ ሩቅ አሳቢ ቅርብ አዳሪ ከመሆኑ በፊት የአገሩን ለዓመታት ያልተሳካ እግር ኳስ ታሪክ ቀይሮ ከተቻለ ባለም አደባባይ ካልሆነም በአፍሪካ ደረጃ የተከበረች አገር ማድረግ የዘወትር ሕልሙ እንደ ቤተሰቡና ጓደኞቹ ለጠየቃቸው ሁሉ በንባ ያወሳሉ። የፖሊስ የምርመራ መዝገብ በኋላም ፍርድ ቤት በፍርድ ወንበር እንዳጸናው ለሀገሩና ለቤተሰቡ ብዙ ማረግ የሚችለው አድርጎም ያሳየው የ26 ዓመቱ ወጣት በቁርባን ባገባት ሚስቱና በሚስቱ እህት ባል ተገደለም። የተጣላን ሰብስቦ የሚያስታርቅ ከመሳ ከመጫወት ባለፈ ሌላ ነገር የማያውቅ ልጅ ነው። አይደለም አለልኝን ለመግደል ለመቆጣት የሚያሳሳ ልጅ ነው እና እጅግ በጣም ያሳዝናል። የተደረገበት የተፈጸመበት ደባ መልካም ልጅ ነው። እብን የዛን ቀን ራሱ እኮ የሚገደልበት ቀን ማታ የተናገረው እኮ ወደ ጭፈራ ቤት ሄዳለው ወደ ዳንኪራ ቤት ሄዳለው አላለኝም። አርሴማ ጸበል ሊጸበል ሄዳለው። ከአርሴማ ሲመለስ 11 ሰዓት አካባቢ እኔ እና እሱ ተቀጣጥረናል ለመገናኘት። ምንም ጸብ የለም። በጣም እየሳቀ ጓደኛው ነበረ ሙላለም ምልክያስ የሚባል በሞተር ሳይክል ነበር የመጡት አብረው። እየሳቀ እየተጫወተ በቃ ሂድ እንዳይመቱ ሂድ ብዬ ላኩት። እኔ እንደ ታናሽ እህቱ ብቻ አይደለም ያ እንደ ታላቁ ነው። በቃ ማማከር የሚፈልገውን ነገር ሁሉንም ነገር ከኔ ጋር ነበር የሚመካከረው እና አባቴ ነው ይሄ ነው። መግለጽ አልችልም ብቻ ስለሱ። ግን ያው በጣም ነበር የተጎዳሁት። እና አብረን ብዙ ጊዜያቶች ነበርን። የልጅነት ጓደኛዬም ሰፈር ውስጥም የትም የትም ቤት ውስጥም እንታወቃለን። እና በጣም ማከብረው ወንድሜና አባቴ ነበርን። አለልኝ የልጅነት ጓደኛዬ ነው። አብረን ያደግን ነው ህይወት እስካለፈበት ጊዜ ድረስ በጣም ወዶ የቅርብ ጓደኛ ነበር። ከጓደኝነትም አልፎ እንደ ታናሽ ወንድሜ ማየው። በእድሜ እበልጠዋለሁ እና እንደ ታናሽ ወንድሜ ነው ማየው። እና ብዙ ነገሮችን አብረን የምናሳልፈው፣ ያማክርኛል፣ አማክረዋለሁ። በጣም አስተዋይ ልጅ ነው ማለት እንደ እድሜው አይደለም ከእድሜው በላይ ነው የሚያስበው። ብዙ ነገሮችን አስተውሎ ነው የሚያደርገው። እኛን እንኳን ማለት ጓደኞቹን መሀል ላይ ችግር ካለ እሱ ነበር ነገሮችን የሚፈታው። በምንም አይነት መልኩ ብናስቀይመው እንኳን የሚቀየም አይነት ልጅ አይደለም። ነገሮችን ይነግረናል፣ ያስረዳናል። መፍታት ያለበትን ነገር በማውራት የሚያምን ልጅ ነው እና በጣም አስተዋይ ልጅ ነበር። ኳስ አብረን እንጫወት ነበር። በፕሮጀክት ደረጃ ስንጫወት ኤ እና ቢ የሚባል ፕሮጀክት ነበር እና እኔ ኤ ላይ ነበር፣ ሱ ቢ ላይ ነበር እና በጣም ማለት አቅሙ እየጨመረ ሲመጣ ከኛ ጋር ነበር የተቀላቀለው። እና አሪፍ ጊዜ ነበር ሲያሳልፍ የነበረው። አጋጣሚ ነው ወደ ትምህርት የነበር ያዘነበልኩት። እሱ ኳሱን ጠንክሮ ይሰራ ነበርና የተሻለ ደረጃ ተስፋ ላይም ሲገባ ከተስፋ በፊት ጋር የፕሮጀክት የሚባል ነበርና እዛ ይሰራ ነበር። ከዛ ነው ወደ ተስፋ ቡድን ያደገው። ከተስፋም ብዙም ሳይቆይ ነው አሪፍ እንትን እያሳየ ነበርና ወደ ዋናው ቡድን አደገ። በጣም በተሻለ መልኩ ነበር ፐርፎርመንስ ያደረገ የነበረው፣ እና አሪፍ ጊዜ ነበር ያሳለፈው። ደስ የሚል የእግር ኳስ ህይወት ነበረው። ጥረትም ያደርግ ነበር። በጣም ታታሪ ነው፣ ይሰራል በጣም፣ እና የልፋቱን ነበር ሲያገኝ የነበረው። ህልሙንም ለማሳካት እንደ ጓደኞቹ መዝናናት ሳያምረው ሌት ከቀን ልምምድ ሲያደርግ ቆይቶ እስከሚሞት ድረስ ያገለገለው የባህር ዳር ከነማን ክለቡ ውጤት እንዲያስመዘግብ ግንባር ቀደም ሚና ሲጫወት እንደቆየ ጓደኞቹ ይናገራሉ። ለእረፍት ሲመጣ አብዛኞቹ ልጆች ያው እስፖርተኞች የሚታወቅ ነገር ነው፣ ትላልቅ ቦታ ላይ ነው የሚውሉት። እሱ ግን አብሮ አደጎቹ ጋር ነበር የሚውሉት። ከትንሹ ጋር ትንሽ ሆኖ፣ ከትላልቆቹ ጋር እንደዛው ማለት ነው እና ሰፈር አካባቢ ነበር ጊዜውን የሚያሳልፈው። እረፍት ጊዜውን ከልጆች ጋር ነው በመጫወት የሚያሳልፈው። ቀለል ባለ ነገር ጌሞችን በመጫወት እንዲሁ የሚሄዳ አብሮ ካደጋቸው ልጆች ጋር ጊዜውን በማሳለፍ ነበር እንጂ የተለያዩ ወጣ ያለ ባህሪ ስላልነበረው የተለያዩ ቦታ አታየውም። ሰፈር አካባቢ ነው የምታየው። ከዛ በዘለለ ኪም ስጫወት ምናም ነው እንጂ እንዲህ ወጣ ያለ ነገር አልነበረም። የሚገርም ባህሪ ነበረው። ለዓመታት አብራው በጓደኝነት ከቆየች የፍቅር ጓደኛው ጋርም ትዳር መስርቶ ጎጆ ቀልሶ ቤቱን በልጅ አዱኛ ሊሞላ በማሰቡም ለዓመታት ሲያገለግላትና ሳይለያት በኖሮ ቤተ ክርስቲያን በቁርባን በሥጋ ወደሙ አጠር ባለ ፕሮግራም የሰርግ ሥነ ሥርዓታቸውን ፈጸሙ። የጋብቻ ስነ ሥርዓቱም በሃይማኖት አባቶች በቤተ ክርስቲያን ከተፈጸመ በኋላ በወሩ በወሩም በአስራ አምስተኛው ቀን ይሆናል ተብሎ ያልታሰበ ድርጊት ተፈጸመና ያለልኝ የሕይወት ብርሃን ጨለመ። ለዓመታት በፍቅር አብራው በኖረች በኋላም በቃለ ባህላ ባገባችው ሚስቱ ሕይወቱ አለፈም። የሆነውን የሰማ ሁሉ አዘነ፣ አለቀሰም። ድፍን አርባ ምንጭ ዛሬም ድረስ ባልበረደ የሐዘን ድባብ ተዋጠም። በአካባቢው ታይቶም ተሰምቶም የማያውቅ ድርጊት የገጠማቸው የሃይማኖት አባቶችና እናቶች እምባቸውን አዘሩ። በጥድፊያና በሚስጥር የሰብ ባልተገኘበት የተደረገው ጋብቻም ከአስራ አምስት ቀን ሳይዘል በሞት ተደመደመም። ጋብቻውን ፈጽሞ ተመልሶ ወደ ቲሙ ድሬዳዋን ሄዱ። ከዛ ብዙም ሳይቆይ የናሽናል ቲም ጥሪ ተደረገና እሱም ጋብቻውን ስለፈጸመ ኮቹም ረፍት ሰጥቶት የጉልበት ህመም ስላለ ላከው ወደዚህ ስለዚህ ጋብቻውን በፈጸመ በ15ተኛው ቀን ነው ይሄ ግድያ ተፈጸመው። ብዙ ነገር አድርጎላታል ማለት እንዲህ ሲያወራ ነው የሰማሁት። ግን የሆነ ታይም እግሯ ሽባ ሆኖላ ሐዋሳ ሲጫወት እሷን አሳክሟት ከዛ በኋላ እንደ ዳነች ምናምን ሁሉም ነገር እንደዛ በቃ። ስለ እሷ ባህሪ ስለ ቤተሰቦቿ ብዙ ነገር እሱ በሚያወራው ነው እንጂ እሷን በአካል አላውቃትም። በፎቶና በሚያወራው ብቻ ነው የማውቃት ግን ለዛ ደረጃ እንኳን ታደርሳለች ብዬ አልገመትኩም ነበር። የምር እሱ ላይ ጨክና። አለልኝ የሚጨክን ልብ ያለው ሰው አይደለም። የምር የዋ ነው። እሷ ተወኝ ብትል ራሱ ከእሷ ጋር አሁን ለመኖር በትንሽ ጊዜ አሁን በዚች በ26 ዓመት ለፍቶ የያዛት ሀብት የሚባል ነገር ቢኖር ያው ንብረት ነው አደለ ያቺንም ተወኝ አልፈልግም ብትል ለእሷ ጥሎ እንደሚሄድ ነው፣ ራሱን ብቻ ይዞ እንደሚሄድ ነው። የእሱን ባህሪውን የማውቀው ምንም ነገር ማለት ነው እንዲህ ለሞት የሚያዳርግ ነገር ትተኝ ይሄንን ሁሉ ነገር የሰበሰብኩትን ጥለ ሄድ ምናምን ብትል ጥሎ የሚሄድ ልጅ ነው። ባህሪው እንደዛ ነው። አላወቀችበትም የምር እስካሁን አስር አመት በዘጠኝ አመት ነው የኖረችው። በአስረኛ አመት ነው ነፍሱን የቀጨችው። የረዥም ጊዜ ጓደኛ ነበረችው ቢያንስ ወደ ስምንት ዘጠኝ ዓመት አብረው ቆይተዋል። ከእሷ ጋር እንዳለ ነው ማለት ነው። እና ከእሷ ጋርም አሪፍ ጊዜ እያሳለፉ እንደነበር ነው ያው የሚነግረኝ። እኔም በማየው ጥሩ ግንኙነት ነበራቸው። ይህን ያህል የከፋ ነገር አልነበረውም። እንደ ማንኛውም ወጣት ችግሮች ሲፈጠሩ ያማክረኝ ነበር። ነገሮችን የሚፈታበትን መንገድ እንጂ የሚያየው ስለ ሞት ነገር ብዙም አያነሳም። በቤተክርስቲያን ደረጃም ስላደገ እንደዚያ ነገሮች ላይ በጣም ጠንቃቃ ነው። ነገሮችን በደንብ ነው የሚያውቀው። ድንገት ነበር ያ ነገር የተፈጠረው። የሞቱ ዕለት ማለት ከሞቱ በፊት ማታ አጋጣሚ አብረን ነበርና ትንሽ እግሩን እያመመው ስለነበር ጸበል ለመሄድ አውርተን ነበር። ጠዋት ጸበል፣ አርሴማ ጸበል ለመሄድ አውርተን ነበርና ጠዋት መጥቶ እንደሚቀሰቅሰኝ ተነጋግረን አንድ ሰዓት ተኩል አካባቢ ነው የተለያየ ነው። እና ሌሊት ላይ ነው የሰማሁት አጋጣሚ በሰዓቱ የተፈጠረው ነገር ቅስጽበታዊ ነገር ስለነበር ሁላችንም ማለት እኔ በተለይ ማለት እንዴት የሚለው ነገር ጥያቄ እየፈጠረብኝ ነበር። ግን ሰዓቱ የሚወራው ነገር ዘግቼም ስለደረስኩ የሚወራው ነገር ራሱን አትፍቷል የሚባለው ነገር ነው እና ራሱን አትፍቷል ማለት እስከተወሰነ ሰዓት ለማመን ከብዶኝ ነበር። ማታ ያወራነው ነገር አለ። ጠዋት ጸበል ለመሄድ ያቀደ ሰው ራሱ እንዴት ያጠፋል የሚል ነገር ነበር ጭንቅላቴ ውስጥ ግን ማለት ደንዝዬ ነበሩላ ማሰብ እስኪከብደኝ ድረስ ማለት ነው። ይሄ ሁላ ነገር ሲፈጠር ራሱን አጥፍቷል ተባለ። ቀብር ከተፈጸመም በኋላ ራሱን ያጠፋበት ቦታ ይጄ ነበር እና ለማመን ትንሽ ይከብድ ነበር። ግን አላቅም ደንግጬም ስለነበር ይሁን እየተቀበልኩ ነበር ራሱን አጥፍቷል የሚለውን ነገር ማለት ነው። ይህ ምርመራ ሂደቱ እስኪካሄድ ድረስ አለልኝ በጓደኞቹ በወንድሞቹና በአካባቢ ወጣቶች ዘንድ እጅግ ተወዳጅ የቤተ ክርስቲያን ሰውና አዛኝና ለጋስ መሆኑ ደግሞ የከተማውን ሐዘን መሪር አድርጎታል። ፖሊስ የምርመራ መዝገብ እንዳተተው በእለቱ አለልኝ እንደ ተለመደው ከቤተሰቡ ጋር ሲጫወት አምሽቶ ለጥቂት ቀናት ብቻ ወዳደረበትና ወደ ሠራው አዲስ ቤቱ ካመራ ከሰዓታት በኋላ ነበር ለቤተሰቦቹ ተደውሎ አለልኝ ራሱን አጠፋ የሚል መርዶ የተነገራቸው ይገርማል። ሞቱን ለማድበስበስ እነሱም በጣም አቅደውና ረጅም ጊዜ ወስደው ስለፈጸሙ ግድያውን ውስብስብ ነው ያደረጉት። ይገርማል። እኔ ስልክ አልተደወለኝ። ቤት ደርሳል ወይ ማታ ብዬ የጠየቅኩት ሪሰንት ኮል ላይ የእኔን ስልክ ታውቃለች ባለቤቱ። ነገር ግን ለእኔ ከመደወል ይልቅ ምንድን ያደርጉት ጓደኞቹ አሉ የእሱ ጓደኞቹ አሉ ዘላለም ፋንታም ይባላል። ቀጥታ ለእሱ ደወለች ከምሽቱ አምስት ሰዓት ወር ስድስት ሰዓት አካባቢ አለልኝ ከቤት ወጥቶ ጠፍቶ ቆይተዋል። እናንተ ጋር ልማት ሄዷል ወይ እሱ የሚኖረው ቤቱ ወደ ቶታል ሰፈሩ ነው፣ ሃይላንድ መንደር ነው። ወደዛ እናንተ ጋር ሄዷል ወይ ከቤት ከወጣ አንድ ሰዓት ወር ሁለት ሰዓት አልፎታል ብላ ለእሱ ትደውላለች ለተኛለች እሱም ይደናገጥና የት ሊሄድ ይችላል ብሎ ሲጠይቁ ወይ ገብርኤል ወይ መድኃኒዓለም ሊሄድ ይችላል። የትኛውን እናስቀድም? አለ ሾፌሩ። መድኃኒዓለሙን አሉ። መድኃኒዓለሙን ሲሄዱ በአጋጣሚ ወደ ሌላ ዳይሬክሽን ወስደው ይሄው ጉዳ ረከኝ ምናምን ብላ አሳየችው? ጉዳ ረከኝ አለ። ኤሌክትሪክ ፖል ላይ አስሮት መሬት ለአንበርክኮ ጉዳ ረከኝ። ከዛ ተረባረቡ ወሰዱ። እኔም ሚገርም ለእኔ ተደውሎልኝ አይደለም። አስክሬን እዚህ ሰፈር ከመጣ በኋላ ነው እኔም የተነሳሁት ከእንቅልፌ ለማንም ለቤተሰብ ተደውሎ የተነገር እነዚህ ልጆች ናቸው የሄዱት። ምንድን ነው ሲባል እንደውም አይ አያደርግም፣ ቤት መድረሱን አረጋግጬአለሁ። አይ እራሱን በፍጹም አያጠፋም። ኤሌክትሪክ ፖል ላይ አንድ ሰው እንዴት ሊሰቀል ይችላል? ዘላለምን ውሬ ነው የቤት ስሙ ውሬ፣ ወይ ንገረኝ። አይ እኛንን እኮ ያወረድነው ከምን ላይ ከኤሌክትሪክ ፖል ላይ ኤሌክትሪክ ፖል ላይ ሰው አይሰቅልም። ልብ ብላችሁ አይታችኋል ወይ ብዬ ጠይቀል። አዎ እኛ ነን ያወረድነው ታንቆ፣ ኤሌክትሪክ ፖል ላይ ተሰቅሎ። አዎ ምንም ማድረግ አይቻልም። በቃ ለቅሶውን ተቀላቀልን። ሁለት ቀን እንዳለቀስን በሶስተኛው ቀን እኛም በሱ ግድያ ስለተጠረጠርን ተያዝን። ስቲል ነው እስካሁን ድረስ ማመን በጣም እየከበደኝ ነው እና ይመጣልኛል እንደ ሞት አላስበውም። በህልምም ቢሆን ያስታውሰኛል እንደ ሞትኩ በጭራሽ ከጎንሽ እንደሆንኩ ነገር አስቢ፣ እንደ ሞትኩ እንዳታስቢ፣ እንዳትሸነፍሽ ብሎ ያበረታታኛል፣ በህልምም እየመጣ እና ያ ተስፋው አለኝ በውስጤ አሁን እና እሱ የጣለባቸው አደራዎች ብዙ አሉና እነሱን የማሳካት ብቻ ነው አላማ። ያው ላይ ታውቃለህ፣ በጣም ነው በቃ የተወዳሁት። እዚህ ይሆናል ብሎ ማሰብ በጣም ከባድ ነገር ነው። ማለት ተነጋግሮ መፍታት የሚችል ልጅ ነው። ምንም ብትቆጣው እንኳን የሚቀበል አይነት ልጅ ነው እና እንደዚህ አይነት ነገር አሌላ፣ የተደረገ ብሎ ለማሰብ ይከብዳል እስቲል ማለት ነው እና ስለሱ ማውራትም ማንሳትም በጣም ነው የሚያስጠላኝ። ማሰቡን አልፈልግም እና እንደዚህ ተፈጥሮበታል ብዬ ማሰብ አልፈልግም። ግን ነገሮችን አውርቶ መፍታት ይችሉ ነበር። በጣም ከባድ ነገር ነው ነእንጃ ከሞተ ከጥቂት ቀናት በኋላ በአካባቢው በተገኘ መረጃ መሠረት፣ ለሞቱ መንስኤ ናቸው የተባሉ ያለልኝ ወንድምና እህቶች ናቸው የሚል መረጃ ወደ ፖሊስ መጣና ፖሊስ ለጊዜው በቁጥጥር ሥር ውሎ ምርመራውን ለቀናት ቀጠለም። ሟሟቱ እጅግ ውስብስብና ሚስጥራዊ በመሆኑ የአካባቢውን ነዋሪ ጓደኞቹንና ዘመድ አዝማድን በሁለት ጎራ ከፍሎ ሲያከራክር ቆየም። እኔ አንድ ቀን ነው ሁለት ቀን አድሬ ወጣውኝ። ሁለት እህቶቼና አንድ ወንድሜ ኦልሞስት ሀያ ሀያ ምናምን ቀን ታስረዋል በሱ ጉዳይ። ስለዚህ በጣም ድራማታይዝ ነው ያደርጉት ግድያውን። በሚያሳዝን መልኩ አለፈ ተቀበረና፣ እኔ ተፈታው። ለአርባ ቀን መታሰቢያ የተቀበረው ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን ቅጥር ግቢ ውስጥ ነውና ለአርባ ቀን መታሰቢያ ሐውልቱን እያሰራው ነበረ። ቤት ሁሉም ታስሯል፣ ቤተሰብ ገደለ በሚል እኛ ጋር የሚጠጋ እብን ጓደኞቹም ጭምር የተወሰኑ ጓደኞች ሲቀሩ የሚያቀን እሱን የሚያቀው ስለኛ ቤተሰብ እያወቁ ማለት ነው ከኛ ጋር የነበረውን እሱ ሪሌሽኑን እያወቁ ራሱ እኛ ላይ በጣም እጃቸውን ቀስተዋል በጣም ማለት ነው እያወቁ ሳያውቁ እሺ ችግር የለውም የማያቅ ሰው አንተን ያወራ ግን እያወቁ የሚያወሩ ሰዎች አሉ እና በጣም ነው ሞራላችንን የጎዱት በጣም በነሱ ቢሆን ዛሬ ላይ እንዲቀናም አንልም እግዚአብሔር ግን የእሱን ንጹሑን ደም ፈሳ እንዳትቀር አወጣለት። በሁለተኛ ቀን አስቀብረን፣ በሁለተኛ ቀን እኔ ሞቷል ማለት ሁሉ ነገር በህልሜ ነው የሚመስለኝ። ግን እንዴት እንደሆነ ባናቅም ያው በሱ ሞት ተጠርጥራችኋል ተብለን ገና ባላለቀስንበት ምንም ባላመንበት ሰዓት ደም እስር ቤት ነው የተወረወርና። መጠቋቆሚያ እስር ቤትም ቢሆን እኔ ብቻ ብዙ አሁን ላይ የማስታውሳቸው ነገር እስር ቤት ላይም ቢሆን የሚሰጠን ቦታ የዛን ሰዓት የነበረውን ማስታወስ አልፈልግም። እንደ እብድ ነው የሚያደርገኝ ሳስታውሰ። በልጃቸው ሞት ከማዘናቸው የተነሳ ራሳቸው ላይ አደጋ ያደረሱት አቶ አዘነን ጨምሮ እህት ወንድሞቹ፣ ዘመድ አዝማድ ዛሬም መጽናናት አቅቷቸው ማቅ እንደለበሱ ናቸው። ቤተሰቡ እንደገለጸልኝ ወላጅናቱ አለልኝን አብልጠ የወዱት ነበር። አለልኝም ከልጅነቱ ጀምሮ ለእናቱ የነበረው ፍቅር ልዩ በመሆኑ ታዋቂነት ዘመናዊነትና ከፍተኛ ተከፋይነት ሳይገድበው ለእረፍት በመጣ ጊዜ ከእናቱ ጋር ጓዳ ሲጫወት ሲስቅና ሲያወጋ ውሎ አምሽቶ የሚተኛውም እናቱ ጋር ነበርም። ሐዘኑ እጅግ እጅግ የበረታባቸውና መሞቱን ያላመኑት እናቱ በመምጫው ሰዓት ዛሬም ቢሆን ይመጣል በእኔ አይጨክንም ብለው ያያሉ። እንደ ለመደው ከጓደኞቹ ጋር ቢያመሽ ነው እንጂ በእኔ ጨክኖ አይቀርም ብለው የመምጫ ሰዓቱ እስከሚያልፍ ይጠብቃሉ። ግን አሁን አሁን ሳይመጣ እየቀረም ጠብቆ መግባቱን ለምደውታል። ግን ይጠብቃሉ።

ማድረግ የሚገባኝን ነገር ሁሉ ላንቺ አደርጋለሁ። እኔ አለው ከኔ በላይ ከእሷ ጋር ነው ቁጭ ብለው ኩሽና ሚሽኮሮ መሞት ከማዘር ጋር በቃ ምንም የሚደብቀው ነገር የለም። ከእሷ ጋር ፊት ለፊት ያወራሉ። ሁሉ ነገር ከእሷ ጋር ነው። ኩሽና የሚያወራ ማታ ቁጭ ብለው እነሱ ሲያወሩ ከየን ትተን ነው የምንሄደው፣ ምስጢር ስለሚያወሩ ለሁለት ማለት ነው። የእሷን ህመም እያየን በጣም እየታመምን ነው። ቁጫ ነው እንዴት አድርገን እናውጣ ከቤት እንዴት አድርጋት ትቋቋመዋለች? በቃ እኔ በጣም ነው በጣም ውስጥ አንዳንድዴ በቃ እኔ እራሴን የሆነ ነገር አድርጌ ይህን ነገር ባላይ ውስጥ ለነው ለእሱ ያላትን ነገር አውቃለው። እሱ ለእሱ ያላትን ቦታ አንዳንዴ ፈጣሪ በቃ እሱ እሷ እንደዛ ሆና ከስታ እንደዚህ ሆና ያለችውን በቃ ፈጣሪ ቢያሳየው ምን አለ። እሱን ምን ያክል እንደሚሆን እንኳን ስትታመም እንኳን ምን ያክል እንደሚንቀጠቀጥ ስራውን ጨዋታውን ሳያስፈቅድ ነው ጥሎ የሚመጣው። ግን በዚህ ልክ እኛ እንደዚህ ይሆናል ብለን እውነት እኔ በጣም ነው በቃ ውስጤ ሁሌም ቢሆን ተሸገበ ያለሁት በጣም ከባድ ነው። ውስጣችን በቃ እስቲል ከውስጣችን ማይወጣ ማይጠፋ ነገር ሕመም ውስጥ ነው የገባነው በላጌያ እስካ ክብረሜስ አሴሽንከፋ ይሶፓጌስ በላጌያካ ቦንቼስ ተነካ ቦንቼስ እስኖታየሎሶፔ ማልሰተቦላ ዛር ዲረና ማዘሬ ማለዳ ተነሥተውም የልጃቸው ማስታወሻ የሆነውን ልዩ ልዩ ፎቶዎችን አጸዳርተው ሻማ ያበራሉ በኋላም ልጃቸው ደና ማደሩን ለማረጋገጥ ወደ መቃብር ስፍራው ይሄዳሉ። የመቃብር ቤቱን ከፍተውም ከልጃቸው ጋር ሲያወሩና ሲያለቅሱ፣ እንደ ወትሮአቸውም ሲያነጋግሩት ይቈዩና ተመልሰው ወደ ቤታቸው ያቀናሉ። ይህን ተግባራቸውን እንዲተው በሽማግሌም በቄስም ቢመከሩ ቢዘከሩ በእጄ ሊሉና ሊተው አልቻሉ። የእናት አንጀት ምልክት የሆኑት ያለልኝ እናት በግምባራቸው በግንባራቸው ተደፍተውም ጣሪያቸው ልጃቸውን መልሶ እንዲያገናኛቸው አለበለዚያ ምሳቸውን ከልጃቸው ጋር እንዲቀላቅል በእምባ ይማለዳሉ፣ ይጸልያሉ። በወጣት አለልኝ ያዘንናት መንታ መንታ እምባ እያዘንን አንጀታችን ሳይረጋጋና እምባችን ሳይደርቅ ሌላ መንታ መንታ የሚያነቡናት ገጠሙ። የሀያ ስድስት ዓመቷ ዓመቷ ልጃቸውም የልጅነት ጓደኛዋንና የባሏን ሕይወት አጠፍታለች ብሎ ፍርድ ቤት የዐሥራ ስድስት ዓመት ጽኑ እስራት የወሰነባትና ማረሚያ ቤት የምትገኘው ያደየ ጌታቸው እናት ሁለቱንም ልጆቼን አጣሁ እያሉ በየቤተ ክርስቲያኑ ደጃፍ ባዶ እግራቸውን እየዞሩ ለሟች ነፍስና ለገዳይ ልጃቸው ቀሪ የወይን ሕይወት ሲጸልዩና ሲማለዱ ውለው እንደሚያድሩ ሰማንና ለማርያም ማርያም ቤተ ክርስቲያን አመራን። በሁለቱ እናቶች ወግ ምን ተሰማው? የእርሱ አስተያየት ምንድን ነው? ካቴና የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አስተያየትዎን ያስቀምጡልን። የጠፋው ሻማ ሳምንት ይቀጥላል። ለዕለቱ ያልናቸው ጥንቅሮቻችንን እዚህ ላይ አብቅተናል። ሳምንት በተመሳሳይ ሰዓት መልሰን እስክንገናኝ ድረስ መልካሙን ሁሉ በመመኘት እንሰናበታችኋለን። በደህና ዋሉ።